ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለ ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ። የእግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል። አንደኛ የዮሐንስ መልእክት ምዕራፍ 2 ከቁጥር 15 በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ አስሩ ወሰድሱ ለኅዳር በዛቲ ዕለት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በኅዳር 16 በዚች ቀን የከበረና የተመሰገነ ገዳማዊ አቡናፍር ከምስር ከተማ ውጭ የተሠራች ቤተክርስቲያኑ የከበረችበት ነው። ለእግዚአብሔር ምስጋና ይሁን በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ለአባቶች ሊቃነ ጳጳሳት አርባ ስምንተኛ የሆነ የእስክንድርያ ሀገር ሊቀ ጳጳስ ቅዱስ አባት ዮሐንስ አረፈ። ይህ ቅዱስ አባት የቆጵሮስ ሀገር ሰው ነው፣ እጅግም ባለጸጋ ነው። በእስክንድርያ ሀገር የሚኖሩ ሁሉ አባቱ አገረ ገዢ ነበርና ሚስትም አግብቶ ልጆች ወለደ። ከዚህ በኋላ ሚስቱም ልጆቹ ሞቱ። በዚያን ጊዜ ገንዘቡን ሁሉ ለድሆች ለችግረኞች ሰጠ መጸወተው። እርሱም መንኩሶ በታላቅ ገድል የተጠመደ ሆኖ በጎ ስራዎችን ትሩፋቶችን ጨምሮ በመስራት እግዚአብሔርን ደስ ከበጎ ሥራዎቹን ከትሩፋቱን ከቀናች ሃይማኖቱ ከአገልግሎቱና ከደግነቱ ከጽድቁ ማማር የተነሳ በግብጽ አገር የሚኖሩ ኤጲስቆጶሳት ሁሉ ተስማምተው ይዘው ወሰዱት፣ ያለ ፈቃዱን በእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙት፣ በወንጌላዊ ማርቆስ ወንበርም ላይ ያስቀመጡት። ያን ጊዜ የከበረ ወንጌልን አነበበ። በሹመቱና በክህነቱ ብርሃን ተገለጸለት። ብዙዎች ድንቆች የሆኑት ተአምራቶችንም አደረገ። ለድኆች እና ለችግረኞች ሁል ጊዜ ያለማቋረጥ የሚሹትን የሚሰጣቸውም ሆነ። ስለዚህም የሚራራ ዮሐንስ ተብሎ ተጠራ። በአይሁድና በአረማውያን ዘንድ የሚያስፈራ ሆነ። በመጽሐፈ ገድሉ እንደተጻፈ እጅግ ይፈሩትና ያከብሩት ነበር እና መንጋዎቹንም በበጎ አጠባበቅ ጠበቃቸው፣ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህ ቀን ቅዱስ ኪስጦስ በመኰንኑ በመክሲሞስ እጅ በሰማዕትነት አረፈ። ይህንንም ቅዱስ ኪስጦስ መኰንኑ በያዘው ጊዜ ጽኑዕ ሥቃይን አሠቃየው ከዚህም በኋላ ራሱን በሰይፍ ቆረጠው፣ የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት ከሮሜ ሀገር በከሀዲ መኰንን በእስክንድሮስ እጅ ቅድስት ጣጡስ በሰማዕትነት አረፈች። ወደ እርሱም ባቀረቧት ጊዜ እስክንድሮስ ለአማልክት ሠዊ አላት እርሷም ከፈጠረኝ ከጌታዬ ከመድኃኒቴ ከኢየሱስ ክርስቶስ በቀር ለሌላ አማልክት መስዋዕት አልሰዋም ብላ መለሰችለት። መኰንኑም የፊቷን መሸፈኛ እንዲገልጡ አዘዘ። ውበቷንም አይቶ አደነቀ። ዓይኖቿም እንደ አጥቢያ ኮከብ ናቸው እና ቁመቷም እንደ ዘንባባ ደምግባቷም እንደ ጽጌረዳ ነው በዚያን ወራት የሚመስላት የለም ነበርና ንጉሡን ባያት ጊዜ እርሷን በመውደዱ ልቡ ተነጠቀ። እንዲህም አላት፣ እሺ በይኝና ለታላቅ አምላክ ለአጵሎን ሰዊ፣ እኔም ለቤተ መንግሥቴ እመቤት አድርግሻለሁ አለት። ቅድስት ጣጡስም እኔ ክብር ይግባውና ከክርስቶስ ከመንጋዎቹ ውስጥ ነኝ፣ ከእርሱ በቀርም ለሌላ አልሰዋም። ነገር ግን ወደ አማልክቶች መሰዊያ ቤት ገብቼ ኃይላቸውን እንዳይፍቀድልኝ አለችው። በዚያን ጊዜ ወሰዷት። በገባችም ጊዜ ጣዖታቱ ይጠፉ ዘንድ ክብር ይግባውና የኃይል ባለቤት ወደ ሆነ ወደ ጌታችን ኢየሱስ ክርስቶስ ጸልየች ወዲያውኑ ንውጽውጽታ ሆኖ ጣዖታቱ ከመቀመጫቸው ወድቀው ተሰባበሩ። ታላቁ አምላካቸው አጵሎንም ቁልቁል ወድቆ ተቀጠቀጠ። ከጣዖታቱ አገልጋዮችን ብዙዎቹ ሞቱ። በአጵሎን ላይ አድሮ የሚኖር ርኩስ መንፈስም እንዲህ ብሎ ጮኸ፣ ጣጡስ ሆይ እኔ ከአንቺ ምን አለኝ? አንቺስ ከእኔ ምን አለሽ? እነሆ ማደሪያዬን ቀጥቅጠሽ ከእርሱ አውጥተሽኛልና። ንጉሱም ይህን አይቶ ተቆጣ በግንባሯም ደፍተው በበትር እንዲደበድቧት በአለንጋዎቹ እንዲገርፏት አዘዘ። ከሥጋዋም በወተት አምሳል ነጭ ደም ፈሰሰ። ወደ እግዚአብሔር በለመነች ጊዜ የሚደበድቧትን የእግዚአብሔር መልአክት የሚያሰቃዩቸው ሆኑ። ቅዱስ ጣጡስን ግን ስቃያቸው የማይነካት ሆነ። ሁለተኛም ለተራባ አንበሳ እንዲሰጧት ንጉሡ አዘዘ። አንበሳውን በደረሰ ጊዜ በፊቷ ሰገደ። የእግሮቿን ትቢያ አላሰብ ከሰማይ እኔ ከአንቺ ጋር ነኝና ንጽሕት ጣጡስ ሆይ ደስ ይበልሽ የሚል ቃል መጣ። ንጉሡም ከክፉ ነገር የደረሰባትም እንደሌለ አይቶ ራሱን በሰይፍ እንዲቆርጡ አዘዘ። ተጋድሎዋንም ፈጸመች። በሌሊትም የሮሜ ጳጳስ መጥቶ በከበረ ልብሶች ገነዛት በወርቅና በብር በተለበጠ በእብነ በረድ ሳጥን ውስጥም ጨምራትና በአማረ ቦታ አኖራት። ከስጋውም ብዙዎች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ዕለት የመነኮስ አባ ዳንኤል እና የንጉሥ አኖሪዎስ የእረፍታቸው መታሰቢያ ነው። ይህ አባት ዳንኤል ታላቅ ገድለኛ ነው። እንጀራንም አሳንም ቢሆን ማረድም ዘይትንም ቢሆን ከብቻው ቀጠል በቀር ሳይቀምስ አርባ ዓመት ተኩል በአስቄጥስ ገዳም ኖረ። ከብዙ ዘመንም በኋላ የመመካት ሀሳብ መጣበት። በልቡም እንደኔ ትህርምት መቆምን የታገሰ በገዳም በሆኑ አለን አለ። ሰውን የሚወድ እግዚአብሔር ብርሃናዊ መልአኩን ላከለት። መልአኩም ዳንኤል ሆይ በጎ ያልሆነው እንዲህ ያለ ትምክህት ለምን ትመካለህ? ጌታችን ኢየሱስ ክርስቶስ ከትህትና በቀር ትምክህትን አይሻምና አለው። አባ ዳንኤልም መልአኩም ጌታዬ ከኔ የሚሻል ካለ ንገረኝ ወደ እርሱ ሂጅ አየው ዘንድ በመመካቴ ወደ ፈጣሪ ለማመጥ ዘንድ አለው። መልአኩም ንጹህ ቅዱስ እግዚአብሔርን የሚፈራ ሰው የሮሜና የቁስጥንጥናያ ንጉስ አኖሪዎስ በመንግስተ ሰማያት ባልንጀራ ነው አለው። አባ ዳንኤልም በሰማይ ጊዜ በምድር ላይ ተደፋ በራሱም ላይ አመድ ነስንሶ ክብር ይግባውና በአምላካዊ ጥበቡ ወደ ሮሜ ሀገር አድርሶ እርሱን አኖሪዎስን ያሳየው ዘንድ ጌታችንን ለምነው። እንዲህም ሲጸልይ ደመና መጣች ተሸከመችውና ከሮሜ ንጉስ ከአኖሪዎስ ቤተመንግስት እጅ ደጅ አደረሰችው። የንጉስ አኖሪዎስንም ረዳት አገኘውና ረዱም እጅ ነስቶ ከእርሱ ቡራክ የተቀበለና አባት ወደዚህ የመጣህበት ጉዳይ ምንድን ነው? አለው። አባ ዳንኤልም ልጅ ሆይ የሚቻል ከሆነ ከሀገር መኳንን ተወ ወደ አንዱ አድርሰኝና ወደ ንጉሱ እንዲያስገባኝ አለው። ረዳቱም እኔ ባስገባ መግባትን አትሻምን? አለው። ልጅ ሆይ ሻለው አስገባኝ፣ እግዚአብሔር ይባርክህ አለው። ዳግመኛም ረዶ አባቴ ሆይ ሟች የሆነ ንጉስን በማየት ምን ታገኛለ? አለው። አባ ዳንኤልም ፈጣሪ ባያዘኝ ወደዚህ ባልመጣሁ ነበር አለው። ረዳቱም ለጌታዬ የሚሻውን እስከምገዛ ጥቂት ታገሰኝ አለው። በዚያን ጊዜ አምባሻ ጨውና መጻጻይ ጎመን ቅጠልም ገዝቶ ወደ ጌታ ወደ ንጉሱና ወደ መምህሩ አውሎጊስ ወሰደው። አባ ዳንኤልንም በውጭ ተወው። ንጉሱም ረዳቱ፣ አንተ አላዋቂ ነህን አባ ዳንኤልን በውጭ የምታቆመው አለው። ይህንንም ብሎ ንጉሱ ከመምህሩ ከአውሎጊስ ጋር ወጣ። ለአባ ዳንኤልም ሰገዱለት። ሰላምታም ተሰጣጥተው ወደ ቤተ መንግስት አስገቡትና በአንድነት ተቀመጡ። ዘጠኝ ሰዓትም በሆነ ጊዜ ረዳቱ የሚበሉትን አቀረበላቸው። በአንድነትም ተነስተው ጸለዩ። አባ ዳንኤልም እንዳይታመም እንጀራ መብላትን ፈርቶ ጌቶቼን ጌቶቼ እንጀራ ባለመብላቴ በኔ ላይ አታጉሮ ምርሙ እንዳልታመም ፈርቼ ነው እንጂ በትዕቢት አይደለም አላቸው። ቅጠልም ሰጡት። ማዕዳቸውንም ፈጸሙ፣ ጸሎትም ጸልዩ። ከዚያ በኋላ ንጉስ አኖሪዎስ አባ ዳንኤልን ስለአመጣጡ መረመረው። አባ ዳንኤል ወንድሜ ሆይ የሚቻለ እስከሆነ ወደ ንጉሱ አስገባኝ በጌታ ክርስቶስ ትእዛዝ መጥቻለሁና አለ። ንጉሱም ነገ አስገባሃለሁ አለ። በማግስቱም አኖሪዎስ አይን የሚበዘብዝ ልብሰ መንግስቱን ለብሶ ብዙ በዙፋኑ ላይ ተቀመጠ። አባ ዳንኤልም አስገቡት ባየውም ጊዜ ፈርቶ ተንቀጠቀጠ። ረዳቱ መፍራቱን አይቶ ወደ ማደሪያው መለሰው። ንጉሱም ችሎቱን ሲጨርስ ልብሰ መንግስቱን ጥሎ የምንኩስና ልብሱን ለብሶ አባ ዳንኤል ወዳለበት ገባ። አባ ዳንኤልም ባየው ጊዜ ወንድም ሆይ በልብ ያለውን ነግሬው ወደ ቦታዬ እመለስ ዘንድ ወደ ንጉሱ ለምን አላስገባሃኝም? አለው። አኖሪዎስም አባት ሆይ አልገባህም ምን ለዚች ምድር ንጉስ ብለው የሰየሙት በሃላፊው ዙፋን ላይ ተቀምጬ ያየኝ እኔ አኖሪዎስ ነኝ አለው። አባ ዳንኤልም በሰማ ጊዜ ከጉርበታች በታች ሰገደለት፣ አኗኗሩን ሁሉ ይነግረው ዘንድ ክብር ይገባውና በጌታችን ስም አማጸነው። ንጉሥ አኖሬዎስም በእጅ ስራው ደክሞ ከሚያገኘው በቀር ይህም ሰሌን መታታት ነው ሳይበላ ሳይለብስ አርባ ዓመት እንደሆነ የሚተርፈውንም ለድኆች እንደሚሰጥ ምግቡም እንጀራና ጨው ቅጠል መጻጻ እንደሆነ የማንንም ገንዘብ ለመቀማት እንዳልደፈር ድንግልናውን እንደጠበቀ ነገረው። አባ ዳንኤልም ከጉርበታች በታች ወድቆ በአንተ ላይ ስለተመካው ይቅር በለኝ። ከዚህ በኋላ አባ ዳንኤል ፈጽሞ እያዘነ ወደ ቦታው ተመለሰ። ከሁለት ወሮቹም በኋላ መምህሩ አውሎጊሲን ተሰናብቶ አኑሬስ ከቤተ መንግስቱ ወጣ። እግዚአብሔርም መላኩን ላከለትና ተሸክሞ ወደ አባ ዳንኤል አደረሰው። በተጋድሎም በመጠመድ ኑረው ገድላቸውን ፈጽመው በአንዲት ዕለት አረፉ። እንዲሁም አውሎጊሲንና ረዳቱ በዚያች ዕለት በአንድነት አረፉ። ለእግዚአብሔር ምስጋና ይሁን እኛንም በእኒ ቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚች ዕለት በሐይቅ ዳር እንዳለ ጽጌ ረዳ ማዕዛው የሚጥም የፊቅ ጦር መታሰቢያው ነው። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ተአምር ያህለ እምነ ቅድስት ፍቅርተ ክርስቶስ አደግቶ ሰማይት ጸሎታ ወበረከታ ያህሉ ላዕለ ኩልነ ደቂቀ ዚያ ዘገዳመ ሲያ ወለለተማጸኑ በጸሎተ ዚያ ሁሎሙ ዘክርስቲያን ለዓለም ዓለም አሜን ከዚህ በኋላ በአንዲት ቀን ታላቅ ታምር ተደረገ። በእርሷ ማህበር ውስጥ ሲስተናገዱ ሳሉ መርዛማ እባብ በሚበሉትና በሚጠጡት ውስጥ ገባ። እነሱም ሳያውቁ በልተው ጠጥተው፣ ደናግል ልጆቿ ሁሉ ታመሙ በሞትም አለቁ። እናታችን ቅድስት ፍቅርተክርስቶስ የልጆቿን በሞት ባየች ጊዜ ወደ ልዑል እግዚአብሔር ጸል ጮኸች አለቀሰች። በቅድስት ፍቅርተክርስቶስ ጸሎት ከሞት ተነሱ። እኒያ ከሞት የተነሱ ድናግልን በሰማይ ያዩትን የእናታቸውን የቅድስት ፍቅርተ ክርስቶስን ክብር ፈጽመው እያደነቁ እርስ በርሳቸው እየተነጋገሩ ራሳቸውን በሉ። ብጽዕት እናታችን ቅድስት ፍቅርተ ክርስቶስም ውዳሴ ከንቱ እንዳይሆንብኝ ለሰው አትንገሩ አለቻቸው፣ ነገር ግን ከረፍቴ በኋላ ተናገሩ አለች። ከዚህ በኋላ ከቅዱሳን መጽሐፍት እያወጣች መከረቻቸው። እነሱም ለብዙ ዘመን ልዑል እግዚአብሔርን ድንግል ማርያምን እያመሰገኑ በገዳመ ሲያት እመ ምዑዝ ገዳም ተቀምጠው ደናግል መነኮሳት በየጊዜያቸው በዚሁ ገዳም አረፉ። የእናታችን ቅድስት ፍቅርተ ክርስቶስ በረከቷ አማላጅነቷ፣ በሲያት ገዳም ማህበርና በጸሎቷ በአማላጅነቷ አምነው በተማጸኑ በሕዝበ ክርስቲያን ላይ ይደርብን፣ ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር አስራ ስድስት ቀን የሚነበብ የኪዳነ ምህረት ድርሳን ይህ ነው። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብን አሜን። ሳምንቱ ከተፈጸመ በኋላ መምህር ዮሐንስ በታላቅ ክብርና በብዙ ተርላ ደስታ ወደ እኔ መጥቶ ልጅ አብረኮሮስ ወይ እግዚአብሔር ከሁላችን ጋር ይደርብን አለኝ። እኔም እግዚአብሔርን ለምነው ዘንድ ቀድሞ ወደማላውቀው ሀገር ወደ ሌላ ምድር ሄድኩኝ። እርሱም ልጅ ጽና ዓለም በሙሉ በጥቅልሉ የእግዚአብሔር ገንዘብ ነው። ከዚህ ዓለም የሚኖሩ ሁሉ የእግዚአብሔር ገንዘብ ናቸው ብሎ መለሰልኝ። አሁንም እግዚአብሔር ስለ እናቱ ማርያም ወደ ብርሃን ቦታ ዕርገት እና ፍልሰት ሐዋርያትን ጠራቸው፣ ሰበሰባቸው። ነገር ግን ልጅ አብረኮሮስ ሆይ ስለእመቤታችን ወደ ጇ ወዳጇ ማድረግ እኔ አባት ዮሐንስ የምነግርህን በቀለም ጻፍ። መድኃኔዓለም እኔና ሐዋርያትን ተድላ ደስታ ካለበት ከገነት ሰበሰበን። ኢየሱስ ክርስቶስን በመስቀል ላይ ተሰቅሎ ሳለ ያመነው ፈያታዊ ዘየማንን ከገነት ውስጥ በብዙ ክብር አየ ነው ጌታችን ኢየሱስ ክርስቶስም ስለ እናቱ ስለ ማርያም ፍልሰት እንድንመሰክር አዘዘን። ያን ጊዜ ታላቅ ቀን እንደመለከት ድምፅ ከሰማይ ተሰማ። ከመላእክት ኪሩቤል እና ሱራፌል ብዛት የተነሳ ገነትን መላ። ቅዱሳን ሁሉ በገነትም ተሰበሰቡ። ከዚህ በኋላ ተራርሳ ካለበት በገነት ምስጢር ተገልጾ አየን። እነሆ ጌታችን ኢየሱስ ክርስቶስም በኪሩቤል ዙፋን ተቀምጦ ያን ጊዜ ከሰማይ ወረደ። ብዙ መላእክትም ከእርሱ ጋር ወረዱ። ደቀ መዛሙርትም ቀርቦ ሰገዱለት። ማህበረ ቅዱሳን ሁሉ በግንባራቸው ወድቀው ሰገዱለት። እኔ ዮሐንስ ግን ጌታችን ኢየሱስ ክርስቶስ ዮሐንስን ጌታችን ኢየሱስ ክርስቶስ ተገናኘኝና ማህተሙን ይዘህ ከእፀ ሕይወት አጠገብ ሄደህ ይህን ማተብ በላዩ ላይ አስቀምጠው እንዲህም በለው ፈጣሪህ ክርስቶስ በውስጥ ያለውን ትሰጠን አዙሃል በለው አለኝ። የቅድስት ማርያም ስጋ ባለበት ምድር ላይ ባኖርኩ ጊዜ እነሆ ምድር ታላቅ ድምፅ አሰማች። የቅድስት ማርያም ስጋ ካለበት ታላቅ ቋንቋ አስገኘች። ያን ጊዜ በገነት ተርላ ደስታ ሆነ። ማህበረ ቅዱሳን ክብሯን ይናገሩ ነበረ። ያን ጊዜ ጌታችን መላእክትን አዘዛቸው፣ አምላክን የወለደች በቤታችን ማርያምን ወደ ሰማይ አሳርጓት። እነርሱም ወደ ብርሃን ቤት እስከሚያደርሷት ድረስ በፊቷ ይዘምሩ ነበረ። እኛም ደቀ መዛሙርቱ እናቱ ማርያምን ወደ ሰማይ ወደ ብርሃን ቦታ መላእክት ሲያሳርጓት አላየንም። ልጅ አብሮኮሮስ ይህን ምስጢር ስላየው ፋንታ ድንቅ ነገር ተገልጾልናል እልሃለሁ። በዚህ ዓለም እርሷን የጸነሰች ማህፀን ንድ ክብርት ናት። ልጅ አብሮኮሮስ ወይ እናቱ ማርያምን እጅ ሲነሳ ኢየሱስ ክርስቶስን አየሁት። ቅዱሳን ሁሉ ለእናቱ የሰጣት ቃል ኪዳን የተነሳ ክርስቶስን እያዩ ያመሰግኑታል። ጌታችን ኢየሱስ ክርስቶስም እናቱ ማርያምን እንዲህ አላት። ደሴት የተባልሽ እናቴ ሰላምታ ይገባሻል። ዘጠኝ ወር ከአምስት ቀን በውስጡ አይኖርኩባት መርከብ ሰላምታ ይገባሻል። ሁለተኛ ሰማይ የተባልሽ እናቴ ማርያም ሆይ ሰላምታ ላንቺ ይገባሻል። በምድር ላይ ለሚኖሩ የሰው ልጆች ሁሉ ምሕረት የምትለምኝ እናቴ ሰላምታ ይገባሻል። ያለ እኔ ከፍሬዋ አንድስ እንኳን ያለቀመባት ገነት ሰላምታ ይገባሻል። ይኸውም የድንግልና ወተት ነው። እናቴ ማርያም ሆይ ከእኔ ጋር ብዙ መከራ እንደተቀበልሽ በእረፍት ቦታ በገነት ሆነች እስከ ዘላለሙ ድረስ ደስ ይበልሽ። በሕይወተ ስጋሽም ከእኔ ጋር በምድር ላይ ሳለሽ ብዙ ድካምና መከራ በመቀበልሽ ፋንታ በእረፍት ቦታ በገነት የዘላለም ደስታን አድርጊ። ስጋሽም በምድር ቢቀበር እነሆ ዛሬ ተነስቶ በታላቅ ክብር ወደ ሰማይ አድረገ። ስጋሽ ከኔ ጋር ወደ ግብጽ ምድር እንደወረደ እነሆ ዛሬም ከኔ ጋር ወደ ሰማይ ያድርጋል። ከእኔ ጋር ከሀገር ወደ ሀገር በተሰደድሽ ፋንታ እነሆ በኢየሩሳሌም ሰማያዊት ከኔ ጋር ደስ ይበልሽ። ድካምና ሀዘን በሌለበት በገነት ተሰደሽ በገነት ተደስተሽ ኑሪ። አይኖችሽ ከሀዘን ብዛት የተነሳ ስለደከሙ ፋንታ አይኖችሽ የመላእክት የኪሩቤል ሱራፌል ምስጋናን አይተዋልና ደስ ይበልሽ የኪሩቤልና የሱራፌል ምስጋና አይተዋልና ደስ ይበልሽ። ዳግመኛ መኖሪያዋ በብርሃን ድንኳን ውስጥ እንዲሆን ጌታችን ኢየሱስ ክርስቶስ አዘዘ። መቤታችን ልጇን እንዲህ አለችው፣ ልጅ ሆይ ይህ ቦታ ሙታን በትንሣኤ ዘጉባኤ እስከሚነሱ ድረስ መኖሪያ ይሆን ዘንድ ወዳለው አለችው። የአይን ጊዜ እግዚአብሔር ከትመው ያሉ ሰራዊተ መላእክትን ኪሩቤልና ሱራፌል ሰማያዊን ጭፍራ ይሰግዱላት ዘንድ አዘዘ። ጌታ ኢየሱስም ወደ እኔ ተመልሶ ወዳጅ ዮሐንስ ሆይ ስጋዬን በመስቀል ላይ ባወረዱኝ ጊዜ ምስክሬ አንተ ነህ አለኝ። እኒህም ዮሴፍና ኒቆዲሞስ ናቸው። ጌታችን ኢየሱስም በፊታቸው ነበር። የእመቤታችን እርገት እንደዚህ ነው። እኔን ግን ብርሃናዊት ደመና ተሸክመችኝና ወደ ልጄ ወደ አብሮኮረስ አደረሰችኝ። አሁንም ልጄ አብሮ ኮረስ ስለእመቤታችን እርገት ከእኔ የሰማሁን ያየውን ቀለምና ብራና አዘጋጅተህ ነገርኩህን ሁሉ ጻፍ። ለእኛ ብቻ እናታችን አይደለችም፣ በምድር ላይ የልጇ ኢየሱስ ክርስቶስን ፈቃድ የእርሷንም መታሰቢያ ለሚያደርጉ ሁሉ ነው እንጂ። እንደ ሰው ሁሉ ሥጋዋ ከመቃብር ተቀብሮ ነበረ። ነሐሴ 16 ቀን ከፍ ወዳለ ቦታ ወደ ሰማይ መላእክት አሳረጓት። ስለ እርሷ ለተጻፈላት ለዚህ ታላቅ ክብርም እርሷ የተዘጋጀች ናት። እንሆን ስት ስለምትሆን ስለ እመቤታችን ያየሁትን የሰማሁትን ሁሉ ገልጬ ነገርኩ። ልጄ አብሮኮሮስ ሆይ ካየሁት ምስጢር ሁሉ እንዳልሰወርኩህ እግዚአብሔር ምስክሬ ነው። እኔም አባት ዮሐንስ እንደነገረኝ ይህን መጽሐፍ ስ በዚህ ዓለም የሚኖሩ ምዕመናን ለወስድ ወደ ሳለው አባት ዮሐንስ ጌታችን ስለ እናቱ ድንግል ማርያም ዳግመኛ እስከሚነግረኝ ድረስ ልጄ ስለዚህ ሀሳብ ጥቂት ታገስ አለኝ። ይህንንም ከእርሱ ሰምቼ መምህር ዮሐንስ እንደነገረኝ መጽሐፉን አቆየው ወንጌልንም እያስተማርን አንድ አመት ኖርን። ልመኗ ክብሯ ከወላችን ጋር ለዘላለሙ ይደርብን አሜን። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደረብንና፣ የምህረት እናት የእመቤታችን ተአምር ነው። በዚህ ቦታ እኔን መምህሬ ዮሐንስን ስናስተምር የእመቤታችን ማርያም የመታሰቢያ በዓል ነሐሴ 16 ቀን ደረሰ። እነሆ መምህሬ ከክፉ ነገር ትመለስ ዘንድ ወንጌልን የሚያስተምራት ሮምና እናቆርባ ዘንድ መስዋዕት አዘጋጅ አለኝ። ያን ጊዜ መምህሬ ዮሐንስ ሊጸልይ ተነሳ። በፊቱ እንደ ነበልባል እሳት ያለ ታየ። በዚህ ውሃ ላይ የሚፈርስበት ቀን እንደሆነ አውቄ አዘንኩኝ፣ አለቀስኩኝ። እነሆ እንደ የሚል ቃልም ተሰማ አብሮኮሮስ እመቤታችን ባ ባረገችበት ቀን ቅዳሴ አለና ና ብሎ ጌታችን ኢየሱስ ክርስቶስ ጠራኝ የሚል ቃል ተሰማ። በእረፍት ቦታም ተመላለስኩኝ። ያን ጊዜ መምህር ዮሐንስን ጠራሁት። ሀብተ መንፈስ ቅዱስን በእኔ ላይ አደረች አምላክ የአባቴ ሀብተ መንፈስ ቅዱስ በእኔ ላይም አደረች አምላክ የአባቴ ዮሐንስን ሀብት ስጠኝ በዚችን ቤተ ሐዋርያት ሁላቸው ተሰብስቦ ነበረ። እርሱም ስርዓቱን ሁሉ እርሱም ስርዓቱን ሁሉ ጽፎ በበሮቹ ላይ ሆኖ ሰጠኝ። እኔም ዮሐንስ ይህን ሲጽፍ እንሆ እመለከተው ነበር። ያም ጽሑፍ ልጅ አብሮ ኮሮስ ወይ የእመቤታችን የእርገቷን ዜና ጻፍ የሚል ነው። በዚያን ጊዜ ንጌታችን ደቀ መዛሙርት ሁላቸው ተሰብስበው ነበረ። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር 17 በዚች ቀን ታላቅና ክቡር የሆነ የዓለም ሁሉ መምህር የቁስጥንጥንያው ሊቀጳጳሳት የዮሐንስ አፈወርቅ ሥጋው የፈለሰበት ነው። ምስጋና ይሁን አብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በኅዳር 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አኖሪዎስ ጻድቅ ንጉሠ ሮም አባ ዳንኤል ገዳማዊ፣ ቅዱስ አውሎክሲ መነኮስ፣ ቅዱስ ጣጡስ ሰማይት፣ አባ አቡናፍር ገዳማዊ፣ ቅዱስ ኪስጦስ ሰማይት፣ ቅዱስ ፊቅጦር ምዑዝ፣ አባ ዮሐንስ መሐሪ። ወርሃዊ በዓላት፦ ኪዳነ ምህረት፣ የሰባቱ ኪዳናት ማህተም ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ፣ ቅዱስ ዮሐንስ ወንጌሉ ዘወርቅ። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ፣ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ። የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። አንደኛ ዮሐንስ አንደኛ ዮሐንስ ሁለት አስራ አንደኛ ዮሐንስ ምዕራፍ ሁለት ከቁጥር 15 የሰማኑን በርቦናችን ያሳድርብን። ወረሃ ጾሙ በሰላም እንዳስጀመረ በሰላም ያስፈጽመን። ለብርሃነ ልደቱ በሰላም ያድርሰን። ይቅርታውን ቸርነቱን ያርቅብን። ከቅዱሳን አባቶቻችን ከቅዱሳን እናቶቻችን በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን። የተሻለን ነገር በቸርነቱ ያዘጋጅልን። በግፍ የሚገደሉትን የወገኖቻችን እንደሚበቀልልን ይበቀልልን። አጽራረ ቤተ ክርስቲያንን ያስታክስልን። መዓቱን በምህረት ቁጣውን በትዕግስት መመለስ ይችላል እና። የቸርነቱን ስራ ሰርቶ ቁጣውን በምህረቱ ይመልስልን። የነደደውን እሳት የታዘዘውን መቅሰፍት በቸርነቱ ያጥፋልን። መከራውን ስደቱን፣ ጭንቀቱን፣ መፈናቀሉን፣ ደዌውን ሁሉ ያርቅልን። በጸሎት አስቡን አትርሶን ያሉት በያሉበት ያስብልን። ነፍሳተ ሙታንን ይማርልን፣ ሕያዋን ይጠብቅልን። የሰላም አምላክ ሰላሙን ፍቅሩ መንደቱ ምስጠን ሰላም እንዳሳደረ ሰላም ያውለን። አቡነ ዘበሰማያት ይትቀደስ ምክር ጻ ሚኒስትሮ ፈቃድ ቶ ድርስ ይሳይና ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማፀነ ብከ ል እግዚአብሔር አብይ ኦ እግዜ ኢየሱስ ክርስቶስ ስራይ ኃጢአት ኃጢአት ኩሉ ሕዝብ ከማእሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም የሆነን ሰላም ያሳድረን፣ ይቆየን። የቅዱሳኑ በረከት ይደርብን። ወርሃ ጾም በሰላም እንዳስጀምረ በሰላም ያስፈጽመን።